ወይ አብርሸ ሩታ ኮ ግፋ ግፍ አይደለም። በሩን በፊት እንኳን እንደ ልቤ ገመዱን ጎትቼ ነበር ከፍቼ የምገባ። አሁን ግን የበሩን ገመድ እንኳን አንስታለች እንዳልገባ በማለት ዛሬ እንግዲህ አብርሽ የልጁን ፎቶ ይዞ በትልቁ ባነር አሰርቶ ሩታን በጣም ነው መወዳት፣ ሩታን በጣም ነው ማፈቅራት፣ እድል ሰታኝ አብራኝ ብትሆን እሷን ማጣት አልችልም። አሁን ላይ ጸቦች ሁሉ ሰልችተውኛል። ዛሬ እንኳን እስቲ እንዴት ነው የምትቀበለኝ? በማለት ወደ ሩታ ጋር አብርሽ ሄዶ ነበር። ሩታ ግን ያው እንደምታዩዋት ከበር ነበር የተቀበለችው። ምንም በመ ነጋገርም ሊግባቡም ሊስማሙም አልቻሉም፣ ማለት ነው። ያው ገኒም የሩታ ክስት ነበረች። ሩታ ግን መቼም ቢሆን አረሳውም ነው የምትለው። በነገራችን ላይ ቤተሰቦቼ አብርሽ ሩታን የምትፈልግ ከሆነ ትዳርን የምትፈልግ ከሆነ አሁንም ቢሆን ያቺን ጋጦጥ ሴት ከህይወት አስወጣት፣ ያኔ ሩታ በሙሉ ልቧ ይቅርታ ታደርግልሃለች። አንተ ኮ አሁንም የእርሜላን ከህይወትም አስወጣት አልቻልክም። አብርሽዬ ሄዳ ግቢ ድረስ ያንተን ክብር አስጠባቂ ክብር ስጭያች የምትናገረው ሰውዬ ያንን እንድትደፍር ያደረገችው አንተ ልብ ልብ ለሄርሜላ ስለሰጣህ ነው አይደል? ሩታን ሄዳ ቤት ድረስ እንደዛ የተናገረቻት ያንተን ልብ ስለምታቅኑ ሄርሜላ ስለዛ፣ ሄርሜላን ስነ ስርዓቷን በመጀመሪያ ሲዝ ከህይወትም። እውነት እንዳልከው ሩታን ማጣት አልችልም። ሩታን በጣም ነው መወዳት። አሁን ላይ ለልጄም ለሩታም አስፈልጋታለው እያልክ ነው አይደለ? እውነት አንተ ከልብ አዝነ ተጸጽተ፣ ሩታ ታስፈልገኛለች። ልጄ በእርግ ሲወለድ ያጓጓል። አሁን ላይ ሳስብ አብርሸ ለልጁን በ በጣም እየጓጓ ነው። ስለዛ እንዳልከውም ልጅ ከአንተ ጋም ከሩታ ጋም አብሮ የእናትነትም የአባትነትም ፍቅር እያገኘ እንዲያድግ ከፈለግ ያችን መረኗን የዘለለች ጋጦጥ የሆነች ልጅ ከህይወት ውስጥ ናንድና ለመጨረሻ አውጥተ ሩታን በተላለቅ ሽማግሌዎች እግሯ ላይ ወርቀ ወደ ትዳር መመለስ። በዚህ አጋጣሚ ቤተሰቦቼ ሴት ልጅ በእርግዝና ጊዜዋ የተደረገባትን ነገር መቼም ወልዳ መቼም መቼም አትረሳውም። አሁን ሩታ ላይ ያየሁት ቂምና አሁን እያለች ወደኋላ የምትመለስበት ነገር የገባኝ የእርግዝናዋ ጊዜ። ሴት ልጅ መቼም ብትሆን በእርግዝናዋ ጊዜ ተደስታም ከሆነ ያንን ደስታ አትረሳም። በእርግዝናዋ ወራት ደግሞ የሆኑ ነገሮች ሆናም ከሆነ እነዛን ነገሮች በፍጹም አትረሳም። እንደ ቁስል ነው ወልዳም እንደ ቁስል ነው የሚያንገበግባት ና ሩታ ይመስለኛል። የእርግዝናዋም ጊዜ ያንን ጊዜ ያሳለፈቻቸው መጥፎ ጊዜያቶችም አሁን ጭንቅላቷ ውስጥ ጫና ፈጥሮባታል ብዬ ነው። ሰብስበ አብረሽን እኮ ምንም ቢላት በቃ ቢያንቆልባ ብሳት ምንም ቢላት ምንም አይመስላት እንዳያችኋት ከሆነ ማለት ነው። በዚህ አጋጣሚ ግን ማለት ነው ሩታዬ ለባልሽ ትንሽም ቢሆን ክብር ስጪው። የኔ ወደኔ እንግዲህ ሩታዬ ላይ አንዳንድ ትንሽ ትንሽ ጥፋት አይባታል። እሱም ወንድ ልጅ ክብር ይወዳል። ሴት ልጅ ክብር አትወድም እያልኩ አይደለም። ሴትም ትከበራች። ሄርሜላ እኮ መታ የደፈረቻት የአብርሽን ልብ ስላየሽ ነው አይደለ እንዴ? ስለዚያ አንቺም ዛሬ ባልሽን እንደዚህ በአክስቶች ፊት በቤተሰቦች ፊት ስታወሪው የሆድሽን በሆድሽ ይዘሽ እሱን ለማክበር እንኳ ማክበርባችን እንኳ ለማክበር ማስመሰል አለብሽ ሩታዬ። ምክንያቱም የልጅሽ አባት ነው። እርግጠኛ ነኝ ነገ ዞራችሁ ለልጃችሁ ስትኑ መገን ብትወጅም ባትወጅም ለልጅ ስት መገናኘትሽ አይቀርም ሩታዬ። አንቺ አላከበርሽን ወንድ ቤተሰቦች ዛሬ እኔ አክብሩ ያለው እናንተ ማክብሩ ብታያቸው አያከብሩትም። ምክንያቱም አንቺ ቁጭ ብድግ ስታረጊ ስላዩት ማለት ነው። እና እኔ እንግዲህ የራሴ አስተያየት ነው። ቤተሰቦች ሩታዬ፣ ትንሽ ተባልሽ፣ ምንም ቢያስከፋሽ፣ ምንም ቢያስቀይመሽ ትንሽ እንኳን ብታከብሪው በቤተሰቦች ፊት ያው በገኒ ፊት ስላየው ነው። በዚህ አጋጣሚ ያው አብርሽም ራስ ማስተካከል አለብ ገናን አብርሽዬ ይቅርታ ታደርግላለች፣ እመነኝ። ምክንያቱም አላችሁ ላይ ልጅ አለ። ግን ደግሞ አሁንም አንተ ህይወት ውስጥ እንደ ሰውም እኮ አሁን ገብቶ ማላችሁ እንዳስታርቃችሁ አንተ ከእርሜላ መራቅ አልቻልክም። በሰበብ አስማቡም ከእርሜላ ጋር ትገናኛለ። ሚስትንም እየደፈረች ነው። ቤት ድረስም ሄዳ ሚስት ላይ እየተውረገረገች ነው። እች ልጅ እንዴት አድርጋስ ልቧን ከፍታ ታስገባ? አብርሽ፣ አሁን አንተ ላይ እየጓጓ እኔ፣ አብርሽ ላይ አሁን ያየሁት ነገር ምንድን ነው ብትሉም፣ ቤተሰቦቼ እየጓጓ ነው፣ ከሚስቱን ከልጁም ጋር ለመኖር በጣም እየጓጓ ነ አንደኛ ልጅ የመጀመሪያ ነው የመጀመሪያው ነው እያጓጓው ነው ለዛም እየተመላለሰ ነው ሩታ ጋም ሲናገር እንደሰማሁት እንደሚያፈቅራትም ተናገረ ሩታን ማጣት አልፈልግም ለልጅም ለሩታ ማህል ያለሁት እኔ ነኝ እያለ ነው እንግዲህ ከሁለቱ ጋር መኖር ይፈልጋል ልጁንም አብሮ እያየ ከሚስቱ ጋር ይሄ የሚሆነው ግን አንተ መጀመሪያ ህይወትን በደንብ አጽዳ ያቺን ጋር ጦጥ የሆነች ሴትንም ከህይወት ውስጥ አስወጣ ምረጥ ወይን ሩታን እና ልጅን ወይን ደግሞ ያችኛዋ ምረጥ ምርጫ አንተ ነው ምርጫ አንተ ነው። ከዚያ በኋላ ሩታ ምንም ሆዶ ውስጥ ምንም ቁስል ቢኖር ለልጇ ስትል ይቅርታ ታደርጋለህ ወደ ትዳሯ ልትመለስ ትችላለች ብዬ ነው ኔ የማስበው። ቤተሰቦች ና ዛሬ እንግዲህ ሩታ ዛሬም ሳይግባቡ ፎቶውን እንኳን የልጇን አልቀበልም በማለት ገኔናት የተቀበለችው ሳይግባቡ በቃል ተለያይተዋል ማለት ነው እና እስቲ እናንተስ ምን